ጥራት ያለው ዘመኑን የዋጀ የዛሬው ብቻ ሳይሆን ከፊታችን ያለውም ትውልድ በትክክል የሚገለገልበት ብዙ እሴቶችን ጨምረን አምስት ወለል የነበረውን ወደ ሰባት ወለል አሳድገን በአካባቢውም ላይ የፓርኪንግ ችግርም እንዳይኖር ወደ መሬት ውስጥ አንድ ገብተን የፓርኪንግ ስፍራ እንዲኖረው በማድረግ ከአካባቢው ጋራ በማስማማት የተገነባ ነው። ስንተባበር እንግዲህ ተማምነን አብረን ስንሆን መደጋገፍ በሚገባን ልክ ስንደጋገፍ እንዲህ አይነት ውጤታማ ስራዎች እንሰራለን። ውጤታማ ስራ መስራታችንን እንቀጥላለን። የኮሪደር ልማት ከተማችን ላይ ሲመጣና ሲለማ፣ እውነቱን ለመናገር ምሳሌነት ባለው ተግባርና ውሳኔ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አብራን ቆማ ደግፋናለች። በሌላ በኩል ደግሞ ለምትሰሩ ስራ ከተማ አስተዳደሩ በአክብሮት አገልግሎቱን ያቀርባል ሁሌ ከጎናችሁ ነን ለማለት እወዳለሁ።